ጸሎተ ቅዳሴያችን ላይ ወደ መጨረሻው ላይ ዲያቆኑ ነጽር ይላል። ነጽር ማለት ለይታ አስተውለስጥ ማለት ነው። ሥጋው ደሙ ድርገት ሆኖ ሊወርድ ሊሰጥ እየተቃረበ ስለሆነ ዲያቆኑ ነጽር አማቹ የዲያቆን ነው እና አስተውለስጥ ይላል። በዚህ ጊዜ ካህኑ ቅዱሳት ለቅዱሳን ቅዱስ የሆነው ሥጋውና ደሙ ለተቀደሱ ለተዘጋጁ ነው ይላል። ታዲያ ማን ነው የተዘጋጀ ነው? ሥጋውና ደሙ ቅዱስ የሆነው ሥጋውና ደሙ ለማን ነው የሚገባ ለማን ነው ቅዱስ የሆነ ማነው ሥጋውን ደሙን መቀበል የሚችል በዚህ ጊዜ በተሰጦ ምን እንላለን ዲያቆኑ ነጽር አለ ካህኑ ቅዱሳት ለቅዱሳን አለ ከዛ ተሰጦ ምን የሚል ነው ቅዱሳት ለቅዱሳን ሲል ካህኑ አሀዱ አብ ቅዱስ አሀዱ ወልድ ቅዱስ አሀዱ ውእቱ መንፈስ ቅዱስ እንላለን ምን ማለት ነው ቅዱስ ከእግዚአብሔር ሌላ ማን አለ ቅዱስ አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ነው ሌላ እኛማ ቅዱሳን አይደለንም ሥጋውን ደሙን ቅዱስ የሆነውን ለመቀበል እኛ እንችልም፣ ይላል፣ እንላለን፣ እንመሰክራለን ሁላችንም። ታዲያ ምን ይሻላል? ማንም ሥጋው ደግሞ እየተዘጋጀ ነው፣ ግን እኛ ለመቀበል ቅዱሳን አይደለን፣ የበቃን አይደለን። እና ምን ይሻላል? ትተነው እንሂድ? ካህኑም እመኑም ትተነው እንሂድ? በቃ አይደለም፣ አያዋጣማ። እና ምን ይሻላል? እግዚኦን በል እግዚኦታ። ከዛ ቀጥሎ ነው የሚመጣው፣ እግዚኦ ማረነ ክርስቶስ ማረና። አንተ ወዴት ንሂድ? ምን እንሁን? ታውቀናለህ። መድኃኒት አድርገህ የሰጠኸው ለእኛ ነው፣ በሽተኞች ስለሆን። ስለዚህ ማረን እባክህ ማረን እግዚኦ ማረን ክርስቶስ። በዐቢይ ዜማ በንዑስ ዜማ ተመላልሶ አርባ አንድ ጊዜ የሚባለው ለዚህ ነው። አዎ ከአንተ ምሕረት ውጭ ምንም ተስፋ የለንም። ማንም በቅቶ ሊቀርብ አይችልም። በቅቻለሁ ማለት የመጨረሻው ክህደት፣ ድፍረት እሱ ነው። ሥጋውን ደሙን ለመቀበል እኔ ብቁ ነኝ ካለ አይድረስ። እንዲህ ካለው ዲያብሎሳዊ ትዕቢት ይሰውረን። ይሄ የመጨረሻ ክህደት ማለት ይሄ ነው። አይድረስ ማለት ይሄ ነው። ቀኖናዬን ፈጽም ያለው ሱባዔን ጨርሻለሁ እንደዚህ ያድርግ ያለው ግድ የለም ለመቀበል አሁን እንኳን ካልን፣ በጣም አደገኛ ነው። መጀመ የመቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። አሁንም ዲያቆኑ ከእግዚኦታ በኋላ ምን ይላል? እለ ውስተ ንስሐ አለው ክሙ አትሑቱ ርእሰክሙ። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ያኔ መሬት ላይ እንወድቃለን። ካህኑ ጸሎት ያደርጋል። አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታህን ብዛት ይቅርበላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው፣ ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው፣ የቀደመ ስራቸውን ይቅርብለህ፣ በሰላም ነፍሳቸውን አድን፣ ከቅዱስ ቤተ ክርስቲያንህ አንድ አድርጋቸው እያለ ይጸለያል። ይህ ጸሎት ይፈጸምልን፣ ይደረግልን። ስለዚህ ይህ ሁሉ የተዘጋጀው እኛ መቼም ልንበቃ ስለማንችል የእኛን ድካም ሸፍኖ እግዚአብሔር በምረቱ እንዲቀበለን የተዘጋጀውን ሥጋ እና ደም በእምረቱ ተቀብለን ህይወት መድኃኒት እንዲሆንልን ነው። ስለዚህ አልበቃሁም የሚለው በጣም በውስጡ መልካም የሚመስል ግን በጣም አደገኛ ስህተት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲሁ የእግዚአብሔርን ቃል መማር ሺህ ጊዜ ወርቅ ነው። ምክንያቱም የተማረ ሰው መልካም ከሚመስሉ ግን ዳቢሎሳዊ ከሆኑ ሀሳቦች እንኳን ራሱን ይጠብቃል።